አፍንጫችሁ ድረስ ልንገራችሁ፣ ብሩኬ እንደዛ አይነት ተልካሻ ስራ አይሰራም። ብሩኬ ይሄንን ነገር በጭራሽ ከሀይሚ ጋር እያለ ብሩኬ በፍጹም እንደዚህ አይነት ስራ ሊሰራ አይችልም። እንዴት እንደዚህ ይባላል? ይህንን ልጅ ማስቆም አለብን። እንዴት እንደዛ ይላል? ብሩኬን እሱ ነው የሚያውቀው ወይስ እሷ ነች የምታውቀው? ከሀይሚ በላይ የብሩኬን ጸባይ የሚያቅ ሰው አለ? እስኪ ንገሩኝ እስኪ ንገሩኝ። ይህንን እሷ መረዳት አቅቷት ነው ወይ አያደርግም ብሎ መረዳቱን አቅቷት ነው፣ ይህንን ሀሳቧን የሚያፈርስ ነገር ስላገኘች ይሆናል ብሩኬ እንደዚህ ሊያደርግ ይችላል ብላ ልታስብ የቻለችው። ስለዚህ ብሩኬን ከሀይሚ በላይ ማንም ሊያውቀው አይችልም። ስለ ብሩኬ መናገር ማንም ሰው አይችልም ከሀይሚ ውጪ። ምክንያቱም ሀይሚ ብሩኬን በደንብ ጠንቅቃ ጠንቅቃ ታውቀዋለች ከማንም በላይ ማለት ነው። ሀይሚ የምትናገረውን ነገር ማቃለል፣ ሀይሚ የምትናገረውን ነገር እንዲህ አይደለም፣ ብሩኬ ታማኝ ነው፣ ብሩኬ እንትን ነው። ብሩኬ ሰው ነው እኮ ሰው እኮ ነው። እግርና እግር ራሱ ይጋጫል እኮ። አይደለም እንዴ? ምን አይነት አስተሳሰብ ነው? ብሩኬ እንደዚህ ሊያደርግ አይችልም ብሎ ልክ እንደ ብሩኬ ሆኖ መናገር ብሩኬን ከሀሚ በላይ የሚያውቀው ሰው የለም፣ ብሩኬ በጭራሽ በጭራሽ ሊያደርገው አይችልም። በአስር ጣት ሰውን ከራሱ በላይ አውቀዋለሁ ማለት ምን ማለት ነው? ምን አይነት አማርኛ ነው? እሷ ስንት ዘመን አብራው እየኖረች ያለችዋን ልጅ ያለበትን ችግር የሰማችውን ነገር እንዲህ ሊያደርግ ይችላል ብላ የልጅቷን ሀሳብ፣ ግዴታችን ነው እኛ አውዲየንስ እስከሆንን ድረስ የልጅቷን ሀሳብ ማክበርና ማዳመጥ ግዴታችን ነው። ምክንያቱም ጉዳይ ውስጥ ያለችው እሷ ስለሆነች ማለት ነው። እኛ እኮ የምናየው በካሜራ ውስጥ ነው እንጂ የነሱን ገመና ልናቅ አንችልም። እርስ በርስ ነው ሊተዋወቁ የሚችሉት። ስለዚህ እጃችሁን ከሀይሚ ላይ እንድታነሱ ላለሁ፣ እጃችሁን ከሀይሚ ላይ እንድታነሱ። የሰማሁትን ነገር ስነግረው ደግሞ አላደረኩም ካላደረገስ? ግልጽ ለማድረግ ከተፈለገ ነገሮቹን አጢኖ ነው ለኦዲየንስ መናገር ያለበት አንድ ሰው እራሱ ራሱ ፈልጎ ነው ያደረገው። ራሱ ፈልጎ ነው ያደረገው። ራሱ ፈልጎ ነው እዚህ ጉዳይ ውስጥ የገባው። ቡሩኪ ራሱ ፈልጎት ነው ይህንን ግንኙነት ከሌላ ሴት ጋር ግንኙነቱን መጀመሩን እያለች ነው ያለችው። ማለት ሰውኛ ለመለያየት ሊሆንስ ቢችል ብዬ አስቤያለሁ። ግን እኛ ማንን ሰዎች ሊለያዩን ሊሞክሩ ይችላሉ ብዬ አስቤው ነበረ። ይህንን ሳላስብ ቀርቼ አይደለም። ሰዎች እኛን ለማጣላት ሊሞክሩ ይችላሉ ብዬ አስቤ ነበረ። ግን እኛ ማነን እኛ ማነን ሰዎች እኛ እንድንጣላ የሚፈልጉት? ሌሎች ሰዎች እኮ ብዙ ሥራ አላቸው። እነሱ እንዲጣሉ እነማን ናቸው? እነሱ እንዲጣሉ ይሄን ሁላ ስራ የሚሰሩት እነማን ናቸው? ሰው እኮ በጣም ብዙ ሥራ አለበት። እነሱ እንዲጣሉ የትኛው ሰው ነው እንደዛ ሊያደርግ የሚችለው? እነሱ እንዲጣሉ ሥራዬ ብሎ እነሱን የሚከታተል ሰው ይኖራል ብላችሁ ታስባላችሁ? ቤተሰቦች ምን ጥቅም ያገኛል? እነሱን አጣልቶ ምን ጥቅም ያገኛል? የሆነ ነገር እኮ አድርጋችሁ የሆነ ጥቅም ስታገኙ ነው። ሃይሚና ብሩኪን አንድ ሰው አጣልቶ ምን ጥቅም ያገኛል? እስኪ ያስቡት። ጥቅም የሌለው ነገር ስለሆነ ሰዎች እነሱን ለማጣላት ጥረት ያደርጋሉ ብዬ እኔ በፍጹም አላምነው። ግልጽ ማድረግ እንኳን ቢያቅተው ሃይሚን ማረጋጋት ነበረበት፣ ከጎኗ ሆኖ ማረጋጋት ነበረበት። ሰዎች እንዲሆነው ሰዎች እንዲህ ብሎ እንዲህ ብሎ ይሄ የማይመስል ነገር ነው እሷ የተነገራትን ነገረችው በቃ ምንም ማድረግ አትችልም የሰማችሁን ማለት ነው በዚህ ሰዓት ደግሞ ሷ ትናድዳለች ያንን ንዴቷን ደግሞ ንዴቷ ረገብ እንዲ ከጎና ሆኖ እሷን ማጽናናት ነበረበት ነገሮችን ወይ ደግሞ ያንን ነገር አብሯት እውነቱን ቢፈልግ የተሻለ ነው ይሆናል ሰላም የጨረቃ ቤተሰቦች እንዴት ናችሁ ሁሉ ሰላም እኔ ጋር ሁሉ ሰላም ዛሬም በብሩኬና በሃይሚ ጉዳይ ተመልሰን መጥተናል። ሰሞኑን ብሩኬና ሃይሚ በመሀላቸው ያለውን ክፍተት እስካሁን ሊሞሉት አልቻሉም። በዚህ ምክንያት ብዙዎቻችን ተረብሸናል። በመሀላቸው ያለው ክፍተት እየሰፋ እየሰፋ እየሄደን ያለው በብሩኬና ሀይሚ መሃል። በዚህ ጉዳይ ደግሞ እኛም በጣም አዝነናል። ነገሮች ቶሎ ይፈታሉ ብዬ አምናለሁ፣ ግን እንዲህ በቀላሉ ሊፈቱ አልቻሉም። በጣም በሚገርም ሁኔታ እንደዚህ እንደዚህ እያለ ሶስት አራት ቀን አምስት ቀን ወደ ሳምንት እየተጠጋ ነው፣ ነገሮች ከተበላሹ በብሩኬና በሀይሚ ጉዳይ። እስኪ ትላንትና ከፍጼ ጋር ያደረገችውን ቆይታ እንየው። በማንኛውም ሰዓት እንደው ያለው በምትፈልገኝ ሰዓት እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኛል። እንግዲህ ቤተሰቦች እየሰማችሁ ነው አይደለ? ሀይሚ በዚህ ሰዓት በጣም ብቸኛ በሆንኩበት ሰዓት ሰው ያስፈልገኛል እያለችን ያለችው፣ በጣም ብቸኝነት እየተሰማት እንደሆነ በጣም ያስታውቃል። ከፊቷ ያስታውቃል በደንብ እዋት እስኪ በደንብ ይዋት። በጣም አዝናለች ቤተሰቦች በጣም ከምን ጊዜውም በላይ ነገሮች ውስብስብ ሆነውባታል። በጣም ማለት ነው። የሚገርማችው ነገር ሌሎች ሰዎች ሀይሚ ጥፋተኛ ነች፣ ጥፋተኛዋ ሀይሚ ነች እያሉ ስሟን በየሚዲያው እያጠፉ ነው ያሉት። በተለይ ደግሞ አንዳንድ ዩቱበሮች አሉ። ሀይሚ ነገሮች በጣም እየከበሯት ያሉበት ሰዓት ነው ያለው። ሰው ያስፈልጋታል ከምን ጊዜውም በላይ። ምክንያቱም አሁን ያለችበት ሁኔታ ብቸኝነትን ለብቻዋ፣ ብቻዋን ሆና ነገሮቹን እየተብሰለሰለች ነገር እየበላች እንደዚህ እንድትሆን ያደረጋት ብሩኬ ነው። ትልቁ ተጠያቂ ብሩኬ ነው። ኃላፊነቱን መውሰድ አለበት። ቤተሰቦች እንዴት ትላላችሁ? ምክንያቱም በዚህ ሰዓት ብሩኬ ምንም እሷን ሊረዳት አልቻለም። ምንም ምንም ማለት ነው። ብሩኬ መቼውም ጊዜ በላይ ከጎና መሆን ሲገባው በዚህ ሰዓት አሁን በሰማችው ወሬ ብሩኬ አይደለም የተጎዳው። በሰማችው ወሬ እሷ ነች የተጎዳችው። ቤተሰቦች በዚህ ምክንያት ተጎርታለች። በእውነት እንኳን ባይሆን ማለት ነው። በዚህ ምክንያት ተጎርታለች። ሰው ጎርቷታል። የማይሆን ውሸትም ሆነ እውነትም ብቻ የሆነ ነገር ተነግሯት ተጎድታለች ብሎ ማሰብ ነበረበት። ከመቼውም ጊዜ በላይ ከጎኗ መሆን ሲገባው ጭራሽ እሷን ጥሏት አጠገቧም ዝር አይልም። ባለፈው እንደውም ለምንድን አጠገብ የመጣሽው ምናምን ሲላን ነበር። አንቺን አልጠራውሽም ሲል ነበረ። እንኳን ከጎኗ ሊሆን ማለት ነው። እኔ አሁን ለሀይሚ እያዳለው አይደለም። ነገሮቹን ሰከን ብሎ ከእሷ ሻል ብሎ እሷ ምክንያቱም በዚህ ጉዳይ ዋና ተጠቂ እሷ ነች በዚህ ጉዳይ ላይ በዋና ተጎጂ እሷ ነች። አሁን ምክንያቱም ይህንን ወሬ የሰማች ከዛ ምን ታድርግ ተረበሸች። ምን ታድርግ ሄዳ እሱን ለማከሱ ለማረጋገጥ ሞከረች። እሱም ሊያረጋግጥላት አልቻለም። ነገሩ በውስጧ ነው ያለው። ይህን ነገር እንዴት ትረሳው? እንዴት እንቅልፍስ ይወስዳታል? አስቡት ቤተሰቦች፣ ይህንን ነገር እያሰበ እሱ ብቻዋን ትቷታል። ብሩኬም ቢሆን ከዚህ በፊት እሱ ያየችውን ነገር አድርጎት ከሆነ በውስጥ ሁለታችሁ ቢያወራሽ አሪፍ። ፍጺም ተናግሯል፣ ከሀይሚ ጎን ነው ያለው። ምክንያቱም ብሩኬ ምን ያህል ጥፋተኛ እንደሆነ ፍጺም ይሄው ዚች ጋር እየነገራት ነው ያለው አሁን እሱ በውስጥ ነገሮችን ከካሜራ ጀርባ ነገሮችን እንደዚህ እንደዚህ እንደዚህ ነው ብሎ ቢያስረዳት የተሻለ ነው የሚሆኑ አይመስላችሁም? ቤተሰቦች፣ ለረጅም ጊዜ እሷ እንድትጎዳ ጊዜ በፈጀ ቁጥር እኮ እሷ እየተጎዳች ነው የምትሄደው። ቤተሰቦች አሰባችሁታል? የሞራል ውድቀት ሊደርስባት ይችላል። በጣም ትልቅ የሞራል ውድቀት ማለት ነው። ይህንን ነገር ደግሞ ከማናችንም በበለጠ ሀይሚን ያውቃታል እሱ ስለዚህ እሷን ቀረብ ብሎ ነገሮችን ግልጽና ግልጽ ቢያደርግላት ባይ ነኝ። እኔ ለሱ የሚደብቀው ነገር እንኳን የለም አንድ ወንድ እንኳን ካወራኝ የከሊኩ እንደዚህ አወራኝ ብዬ ነው። ሰማችሁ ያለችውን። እኔ አንድ ወንድ እንኳን ከተዋወቀኝ ካወራኝ ለሱ ነው የምነግረው እያለች ነው ያለችው። ሌላውን ነገር ተውት በቃ ትውውቅና በቃ ትውውቅ ትውውቅ። እንግዲህ ምን በጣም ቀላል ነገር እኮ ነው ትውውቅ በቃ ሌሎች ወንዶችን ስትተዋወቅ እራሱ ይሄ ሰው ተዋወቀኝ፣ ይሄ ሰው እንዲህ ያለኝ ብላ ምትነግረ ሰው ነበረች። በጣም ታማኝ ከመሆኗ የተነሳ ማለት ነው። እሱ ግን በምላሹ ምን አደረገ? ቤተሰቦች፣ በምላሹ ምን አደረገ? አስቡት። በምላሹ እሷን እጥፍ አድርጎ ነው የጎዳት። በማጠብቅበት መንገድ ነው የጎዳት። ይሄ ለሀይሚ አይገባትም። እንዴ በዚህ ልክ ግልጽ እየሆንኩለት እሱ ለምን ድብቅ ይሆን አስብ በዚህ ልክ እኔ ግልጽ እየሆንኩለት እሱ ለምን ድብቅ ይሆንብኛል እያለች ያለችው እቺ ልጅ ቆይ ምን ታደርግ የሰማችውን ነገር ነገረችው ስትነግረው ደግሞ እሱ በደንብ ማብራራት ነበረበት እኔ ምንም አላደረግኩም እኔ የማውቀው ጉዳይ የለም ምናምን ምናምን እንደዚህ ይሆናል እንዴ ቤተሰቦች አይሆኑም እንደዚህ ምን ልጅ አሁን የምትወደው ነው እኮ እና የሚወዳት ይወዳት አይደለች? እችን የመሰለች ልጅ እንዴት እንደዛ ያደርጋል? ቢያንስ ጥሩ መልስ ያስፈልጋት ነበረ፣ ቀና መልስ ማለት ነው። እንኳን እሷን በዚህ በከባድ ጊዜ እያሳለፈች እያለ እሷን ገሸሽ አድርገው እሷን ከመክፋት ይልቅ እውነቱን ቢናገር የተሻለ ነው ብየንም ማምነው ነው። ግን ደግሞ አሁን ራሱ ቤተሰቦች፣ በሌላ ቪዲዮ እንገናኛለን። የዛሬውን በዚህ ያበቃው፣ ሰላም ነው።